አ ይሄ ሙሽራ ግን የተለየ ሙሽራ ነው። አመኑ ዘሬ ወራይ ዘይጠብ ስጋው በለተከብካሉ እንዲ ያለ ሙሽራ ማን ነው? በሰርጉ እለት ስጋውን አርዶ አወራርዶ የሚሰጥ ሙሽራ ሙሽራ መልከጥፉም ይሁን መልክ ያለው ቢሆን፣ መልከጥፉ የሆነው ሙሽራ እንኳን በእለቱ በሰርጉ እለት ያገኘውን አእምሮ ተቀባብቶ ይቀርባል። የኛ ሙሽራ መድኃኔዓለም ኢየሱስ ክርስቶስ ሰርጉ በተባለ በቀራን ይሆናል። እንወደው ዘንድ ደምግባት የለውም ነው የተባለው። ቁጡ ወደም ተለውሶ ሙሽራ በሰርጉ እለት ምንም ድሃ ቢሆን ካገኘ የወርቅ ድሪ፣ ካላገኘ የብርን አንባ፣ የብርን ድሪ ያደርጋል። መድኃኔዓለም ኢየሱስ ክርስቶስ አንገቱን በገመድ አስገብተው ነው የጎተቱ። ለዛ ነው ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ብሎ ተናገረ። አዎ ባንገትህ ገመድ አድርገው ሲጎትትህ ሲጥሉ አዝናለሁ፣ አንተ ግን የታሰሩትን ስትፈታ ወፈቶሙ ለሙቋን ይላል። የፈት የታሰሩትን ስትፈታ ሳይ እደሰጣለሁ አለ። ሙሽራ በሰርጉ ዕለት አክሊልን ይቀዳጃል እንጂ፣ የኛ አምላክ የኛ ሙሽራ የቤተ ክርስቲያን ሙሽራዋ ክርስቶስ የሾህ አክሊልን ነው የተቀዳጀው ሙሽራ ሰርጉ እለት በእጆቹ ላይ የሚያጌጥበትን የወርቅ ቀለበት ያደርጋል። የእኛ አምላክ መድሃን ያለም ኢየሱስ ክርስቶስ ግን እጆቹ በጭንካር ነው የተቸነከረው። ልብ አድርጉ፣ ይሄ ሙሽራ እጅግ የተለየ ሙሽራ ነው። ሙሽራ እንዳለው መጠን እጅግ በዋጋ ውድ የሆነን ቀበቶን በወገቡ ይታጠቃል። የእኛ ሙሽራ መድሃን ያለም ኢየሱስ ክርስቶስ ግን ሁሉን በምን ተወጋ? በጦር ተወጋ። ሙሽራ ያማረ ጫማዎችን ያደርጋል። የቤተ ክርስቲያን ሙሽራ ክርስቶስን ወገኖቼ በቀራንዮ መስቀል ላይ በችንካር እጆቹ እግሮቹ ተቸንክረዋል። ሙሽራ በሰርጉሌት ያማረ መጠጥን የተወደደ መጠጥን ራሱ ይጠጣል፣ ለታዳሚዎቹም ያቀርባል። የኛ አምላክ መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ ተጠማው ነው ያለው። በሰርጉ ቀራንዮ ላይ እንዘ ሶበ ትቤ ጸባይኩ እበኪ ያለ ረዛኑ አባ ጊዮርጊስ ዘጋስጫ ተጠማው ስትል አዝናለሁ አለቅሳለሁ አለ። ወንዘ ትረሲዮ ማየ ወይነ በቃና ዘገሊላ ትፌሳ አለ በቃና ዘገሊላ ተገኝተ ደግሞ ውሃውን ወደ ወይን ጠጅ ስትለውጠው እደሰታለሁ አለ። ግብረ ምስጋና ለአምላክ አክል ይሁን። በደሙ ነው ያስጌጣት ቤተክርስቲያንን የኛ ሙሽራ ክርስቶስ። ለዛ ነው የቤተ የቤተክርስቲያን ሙሽራ ክርስቶስ። ሙሽራ ምግብ አዘጋጅቶ ድግሱን አዘጋጅቶ ያቀርባል። የእኛ ሙሽራ ኢየሱስ ክርስቶስ እራሱ ነው ድግስ አድርጎ ያስቀምጣል። የምንበላው የምንጠጣው ምግባችን ማን ነው? ሙሽሪት ቤተክርስቲያን ናት። ለቤተክርስቲያን የሚነገር የድንግል ማርያም ይተረጎማል። ሙሽሪት ቤተክርስቲያን ናት። የሙሽሪት ክብሯ ምኗ ነው? እንደምን አደራችሁ? የሙሽሪት ክብሯ ምኗ ነው?